ይለያል ዘንድሮ እየተባለ እየተዜመ ነው። በሁለቱ አትሌቶች መካከል የሚደረገውን ትንቅንቅ ለመታደም ዓለም በጉጉት እየጠበቀ ነው። የ1500 ሜትር ፍጥጫ በጉዳፍ ጸጋይ እና በጆርጂያ ሃንተር መካከል ይካሄዳል። የት፣ መቼ፣ ለምን ካላችሁ በዝርዝር እንነግራቸዋለን። ኢትዮጵያዊቷ አትሌት መዲና ኢሳ ስለሚወራው ነገር ምንም መረጃ የለኝም እያለች ነው። የማውቀው ጉዳይ የለም ስላለችበት ጉዳይና ስለ አትሌቲክስ ፌዴሬሽኑ ምላሽ የምትሰሙት ሌላኛው ዛሬ የያዝነው ጉዳይ ነው። በ3000 ሜትር ከፍሬወይኒ በመቀጠል ማን ቢመረጥ ይሻላል ለሚለው ምላሽ ተገኝቷል። የእናንተ ግምት ማስቀመጥ ትችላላችሁ። እኛ ግን ትክክለኛውን መረጃ ይዘንላችሁ መጥተናል። በሌላኛው መረጃችን ደግሞ ኢትዮጵያ በስፋት በምትካፈልበት በዓለም በቤት ውስጥ ሻምፒዮና ከምንጊዜውም በላይ ዝቅተኛ ቁጥር ያላቸው አትሌቶችን ማሳተፏ ግምት ውስጥ ጥሏታል። ኢትዮጵያ ይህንን ለምን አደረገች? ተሳታፊዎቿስ ለምን ቀነሱ? በዝርዝር እንነግራችኋለን። ሁሉ ስፖርቶችንን ስፖርታዊ መረጃዎችን ለመከታተል ትክክለኛ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ወዳጅነታችሁን ማሰንበት ትችላላችሁ። ከአትሌት መዲና ኢሳ ጉዳይ እንነሳለን። በቻይና ናንጂንግ ከተማ ይካሄዳል ተብሎ የሚጠበቀው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይ አትሌት ጽጌነ ተከታ ትገባለች ተብሎ እየተነገረላት የነበረችው አትሌት መዲና ኢሳ ስለ ጉዳዩ አላቅም ብላለች። ጽጌን ተክታ ወጣቷ አትሌት መዲና ኢሳ ትገባለች ተብሎ የሚሰራጨው ዜና እውነት ነው ወይ ተብላ ስትጠየቅ መዲና ኢሳ ስለ ጉዳዩ የማውቀው ነገር የለም፣ መመረጤ እንደተነገረኝ ጉዳት ላይ ስለነበርኩ ጉዳት ላይ ነኝ አልችልም ብዬ አመልክቼ ነበረ። አሁን ግን እሷ ትሳተፋለች የሚለው ውዥንብር እኔንም ግር አሰኝቶኛል፣ ይሄ ነገር ከየት እንደመጣ አላቅም ብላለች። ከዚሁ ጋር በተያያዘ የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ያደረገው ጋዜጣዊ መረጃ አለ። ስለ መዲና ኢሳ የሚያነሳው ጉዳይ አለ። ወደዛ ከማለፋችን በፊት ግን በዚሁ በቤት ውስጥ ሻምፒዮና ላይ ከሚሳተፉ አትሌቶች ከሚጠበቁ ውድድሮች መካከል የ1500 ሜትር ፍጥጫ አንዱ ነው። ማርች 21 የማጣሪያ ውድድር ይካሄዳል። ማርች 23 በውድድሩ የፍጻሜ ቀን ደግሞ የዚሁ የ1500 ሜትር የፍጻሜ ውድድር ይካሄዳል። ማን ከማን ቢጋጠም መልካም ነው? ጆርጂያ ሃንተር ቢልና ጉዳፍ ጸጋይ ናቸው በዚህ ውድድር ላይ የሚጋጠሙት። በነገራችሁ ላይ ጆርጂያ እጅግ ድንቅ ብቃት ያላት አትሌት እንደሆነች ይታወቃል። ጆርጂያ ማለት በተለይ በኦሎምፒክ ጭምር ባላት ተሳትፎ የብር ሜዳሊያ ማምጣት የቻለች አትሌት ነች። በዓለም የቤት ውስጥ ሻምፒዮና ደግሞ ምርጥ ሰዓቶችን ማስመዝገብ የምትችለው ለአሸናፊነት የታጨችው ጉዳፍ ጸጋይ ከሷ ጋር ፍጥጫ ያደርጋሉ ተብሎ ይጠበቃል። ከዚህ በፊት የነበራቸውን ድል እንመልከት። ከሀገራችን ልጅ ከጉዳፍ ጸጋይ ነው የምንነሳው። የረጅም ርቀት ሯጫ ትግራይ ክልል ቦራ በተባለው አካባቢ የተወለደችው ጉዳፍ ጸጋይ ደስታ በተለያዩ ርቀቶች በመሮጠት ታወቃለች። 1500፣ 5000፣ 10000 ከ800 ሜትር ጀምሮ በመሮጥ የምትታወቅ አትሌት ነች። የኦሎምፒክ ተሳትፏን ስንመለከት ቶኪዮ 2020 ላይ ተካፍላ የብር ሜዳሊያ ማምጣት የቻለች አትሌት ነች። ሀገሯንም ኮርታ ማኩራት የቻለች ድንቅ አትሌት ነች። በአለም ሻምፒዮና ላይ 2022 ሂዩጅን ላይ የወርቅ ሜዳሊያ፣ 2023 ቡዳፔስት ላይ የወርቅ ሜዳሊያ፣ በተመሳሳይ ሂዩጅን ላይ በ1500 ሜትር የብር ሜዳሊያ ማምጣት ትችላለች። 2019 የነሐስ ሜዳሊያ ያገኘችበት የ1500 ሜትር ፍጥጫዋ የዶሃውን ውድድር ማንሳት እንችላለን። በቤት ውስጥ ሻምፒዮና ቤልግሬድ፣ ግላስጎ እና ፖርትላንድ ላይ በ1500 እና በ3000 ሜትር ሮጣ ወርቅ፣ ብር፣ ነሐስን ማሳካት ትችላለች። ሰርጭ ዳይመንድ ሊግ 2023 አሸናፊ መሆኗ አይዘነጋም። ይህቺ አትሌት አሁንም ለአሸናፊነት ከታጩ መካከል አንዷ ናት። የምትፎካከራት ደግሞ በፓሪስ ኦሎምፒክ ላይ በሶስተኝነት ውድድሯን ያጠናቀቀችው የእንግሊዛውያን ኩራት የሆነችው ጆርጂያ ሃንተር ቤል ነች። ጆርጂያ ሀንተር ቤል የኦሎምፒክ ድሏን እንዳለ ሆኖ በአውሮፓን ቻምፒዮንሺፕ ላይ ሮም በተዘጋጀው የ2024 የ1500 ሜትር እጥጫ የብር ሜዳሊያ ባለቤት መሆን ችላለች። 800 ሜትር የ1 ማይል እንዲሁ በ3000 ሜትር በራሷ ጥሩ የሆኑ ሰዓቶችን ማስመዝገብ የቻለች አትሌት ነች 0 ሜትር ላይ ፓሪስ ላይ ያስመዘገበችው ሰዓት በግሏ የሚጠቀስላት ኒው ሪከርድን ማስመዝገብ ችላለች። የመካከለኛው ርቀት ፈርጥ ተብላ የምትጠራው ይህች አትሌት አሁን አፍሪካ ከአውሮፓ ጋር ገጠመ እየተባለ ነው። አሸናፊነቱን ሁሉም ጎራ ለይቶ አንዱ ለጉዳፍ ጸጋይ፣ ሌላኛው ደግሞ ለዚች ለእንግሊዛዊት አትሌት ይሰጣል። እናንተ ለማን ነው የአሸናፊነት ግምቱን የምትሰጡት? ኮሜንት ላይ ማስፈር ትችላላችሁ። ጉዳፍ ጸጋይ እንደለመደችው ታሸንፋለች? ኮሜንት ላይ እንጠብቃችኋለን። ወደ ሌላኛው ቀደም ሲል ወደ አነሳ ነው ጉዳያችን እናልፋለን። በተለይ ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በተያያዘ የተነሳውን ጉዳይ ማለት ነው። አስራ ዘጠኝ አባላትን የሚያካትተው የኢትዮጵያ አትሌቲክስ ብሔራዊ ቡድን የፊታችን ማክሰኞ ኩለለሌት ነው ወደ ቻይና ናንጂንግ የሚጓዘው። በዚህም በተጠባባቂነት ተይዛ የነበረችው አትሌት መዲና ኢሳም በጉዳት ምክንያት በመጨረሻ ሰዓት ከውድድሩ ውጪ ሆናለች። ተሳታፊ አትሌቶችም ቁጥራቸው ወደ 13 ዝቅ ብሏል። በ3000 ሴቶች የሚሳተፉ አትሌቶችም ቁጥራቸው ሁለት ብቻ ሆኗል። ይሄ ለኢትዮጵያ እጅግ የሚያስከፋው መረጃ ነው። ኢትዮጵያን ጨምሮ ከ120 ሀገራት በላይ የተውጣጡበት አባላት ናቸው ወደ ናንጂንግ የሚያመሩት። እንግዲህ ስለ አትሌቶች የተባለ ነገር ብዙ ነው ያለው። አሰልጣኞችን ጨምሮ ወደ ስፍራው 14 አትሌቶች ያቀናሉ ተብሎ ነበረ፣ ወደ 13 ዝቅ ብለዋል። በ3000 ሜትር የሚሳተፉ ሴት አትሌቶችም ቁጥራቸው ከሶስት ወርዶ ሁለት ብቻ ሆኗል። እንደዚሁ የምራምጃ ምንጮቻችን እንደገለጹት ከሆነ በቻይና ናንጂንግ የዓለም የቤት ውስጥ አትሌቲክስ ሻምፒዮና የሚጓዙት አትሌቶች 14 ነበሩ። በፖርቹጋል ሊዝበን በተካሄደው የግማሽ ማራቶን በቦታው ሰዓቱን ጭምር በማሻሻል ያሸነፈችው አትሌት ጽጌ ገብረሰላማ ከብሔራዊ ቡድኑ ውጭ እንድትሆን መወሰኑን ተከትሎ በምትኳ በተጠባባቂነት ተይዛ የነበረችው የ20 ዓመቷ ወጣት አትሌት መዲና ኢሳ ተተክታ እንድትገባ መወሰኑ ቀደም ሲል ነግረናቸዋል። ግን ከዛ በኋላ የወጣው ነገር ምንድነው? አዲሱ ነገር ጽጌ ገብረ ሰላማን ተክታ እንድትገባ የተወሰነላት አትሌት መዲና ኢሳ ከባድ ጉዳት ላይ በመሆኗ ምክንያት ከልምምድ ርቃ በመቆየቷ እንዲሁም በገጠማት ጉዳት ምክንያት በውድድሩ ላይ ለመሳተፍ እንደማትችል ባለቀ ሰዓት ለፌዴሬሽኑ አሳውቃለች ነው የተባለው። ፌዴሬሽኑም ይሄንን ነገር አምኗል። አትሌት ስለሺስ እንዳለው ከሆነ በውድድሩ መሳተፍ እንደማትችል በማሳወቋ ከውድድር ውጪ ሆናለች። በዚህም ምክንያት ወደ ውድድሩ የሚሄዱ አትሌቶች 13 ብቻ ይሆናሉ ብለዋል። 13 አትሌቶቻችን ይዘን በድል እንመለሳለን ሲል ነው ስለ ሺ ስህን የተናገረው። ይቀናን ይሆን? እስቲ ድል ለአትሌቶቻችን ተመኙላቸው። እኛ ግን መረጃውን በየሰዓቱ በየደቂቃው እየተከታተለን ወደ እናንተ እናደርሳለን። ወደ ሌላኛው የአትሌቲክስ ጉዳያችን አልፈናል። ከ3000 ሜትር ከፍሬወይኒ በመቀጠል ማን ቢሆን ይሻላል ተብሎ ተጠይቀዋል። የ2025 የዓለም አትሌቲክስ የወርቅ ደረጃ ያላቸው ዘጠኝ ተከታታይ የቤት ውስጥ ውድድሮችን ባለፈው አርብ በስፔን ማድሪድ በወዳድ ፉክክር ላይ መጠናቀቁ ይታወሳል። በተከታታይ ውድድሮች ላይ ሲደረግ በነበረው የነጥብ ፉክክርም ኢትዮጵያውያኑ ጽጌ ዱጉማ ና በ800 ሜትር ጽጌ ፍሬዌኒ ኃይሉ ደግሞ በ3000 ሜትር የአመቱ አጠቃላይ አሸናፊ ከሆኑ 11 ሻምፒዮናዎች ተርታ መግባት ችለዋል። የኦሎምፒክ የብር ሜዳሊስቷ ጽጌ ጉማ በሴቶች 800 ሜትር አጠቃላይ አሸናፊ ለመሆን የበቃቸው ፈረንሳይ በተደረገው የሩጫ ውድድር ላይ እንደሆነ ይታወቃል። አሁን ነጥቦቿን 20 ማድረስ ችላለች። የዓለም የቤት ውስጥ የ1500 ሜትር ሻምፒዮና ፍሬወይኒ ኃይሉ ደግሞ በዘንድሮ የቤት ውስጥ የ3000 ሜትር ውድድር ላይ የበላይነትን ይዛ በቼክ በጠቅላላ ድምር ማሸነፍ ችላለች። በተጨማሪም አሸናፊ በሆኑባቸው ርቀቶች ከማርች 21 እስከ 23 ድረስ በቻይና ናንጂንግ የመካፈል እድልም ተፈጥሮላቸዋል። ሁለቱም አትሌቶች በ2023 በስኮ ስኮትላንድ ግላስጎ በተካሄደው የዓለም የቤት ውስጥ ሻምፒዮና ጽጌ በ800 ሜትር፣ ፍሬኒ በ1500 ሜትር አሸናፊ ሆነዋል። ሁለቱም አትሌቶች በቀጥታ ተሳታፊዎች ናቸው። ፍሬዌኒ በወቅታዊ ብቃት የተሻለች ነች። በቻይናም በ3000 ሜትር ለመሮጥ ተመርጣለች። ከሷ ቀጥሎ በቤት ውስጥ ውድድር በአንድ አመት ውስጥ የተሻለ ሰዓት ያላቸውን አትሌቶች እንመለከታለን። ብርቄ 1500 ሜትር መሮጥ ይሻለኛል የሚል ማመልከቻ ማስገባቷን ነግረናችሁ ነበር። ከዚህ በፊት ካመለከተች ያለ ፍላጎቷ በገባችበት በ3000 ሜትር ርቀት ውጤታማ ትሆናለች ወይ የሚለው የሷም የብዙዎችም ጥያቄ ነው። የ2024 የቤት ውስጥ የ3000 ሜትር ተፎካካሪዎችን ስንመለከት ጉዳፍ ጸጋይ ትመራለች። ይሩት መሸሻ፣ መልክናት ውዱ፣ መዲና ኢሳ አሉ። የቤት ውስጥ ደግሞ የ3000 ሜትርን ስንመለከት ፍሬዌኒ ኃይሉ፣ ጉዳፍ ጸጋይ አለች። ከጉዳፍ ጸጋይ በመከተል ደግሞ ብርቄ ሀየሎም እንዲሁም ጽጌ ገብረሰላማ ተከታታዮቹን ደረጃዎች በየሰዓታቸው ይዘዋል ወርልድ አትሌቲክስ የ2025 የ 3000 ሜትር የ2 ማይል የ5000 ሜትርና የ5 ኪሎ ሜትርን በየአመት ውስጥ ውጤታቸውን ጨምቆ ነጥብ አስቀምጦላቸዋል በዚህም መሰረት መዲና ኢሳ ከኬንያዊቷ አትሌት በመቀጠል አለች እጅጋየው ታየ ጽጌ ገብረ ሰላማ አሉ በዚህም ምክንያት እንግዲህ ኢትዮጵያውያን አትሌቶች ከአለም አትሌቶች ጋር ብቻ ሳይሆን እርስ በርስም እየተፎካከሩ ይገኛሉ አሁን አለም የሚጠብቀው ውድድር ቻይና የሚሰናዳውን የቤት ውስጥ የኢንዶር ሻምፒዮንሺፕ ነው። በዚህ የቤት ውስጥ ሻምፒዮና ላይ ለሚሳተፉ ኢትዮጵያውያን አትሌቶች ኮርተው እንደሚያኮሩን ተስፋ እናደርጋለን። ድሉን እየተከታተለን እንነግራቸዋለን። የዛሬውን አበቃን። በቸር ዋሉልን።